ወይዘሮ አዳነች አበቤ የኢሬቻን በዓል አስመልክቶ ያስተላለፈችው ውሳኔ እጅግ እያነጋገረ ከበርካቶችም ዘንድ በርካታ ሀሳቦችም እንዲሰነዘሩ እያደረገም ይገኛል። እንዲህ ያለ ውሳኔ ከዚህ ቀደም ተወስኖ አያውቅም የሚለው ሀሳብ በስፋት ተነስቷል። መረጃውን በዝርዝር እንመለከታለን። የጌታቸው ረዳ አነጋጋሪ ቃለመጠይቅ ከቅርብ ጊዜያት በኋላ አነጋጋሪ ከሆኑ የፖለቲካ ሰዎች መካከል አቶ ጌታቸው ረዳ ቀዳሚውን ስፍራ ይዘዋል። ከቀናት በፊት ለሕክምና ወደ ድዋ ያቀኑት አቶ ጌታቸው ረዳ ካደረጉት ቃለ መጠይቅ ላይ አንኳር ሀሳቦችን በዝርዝር ሰዓታችን በስፋት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 ወደ አስቀደምንላችሁ ጉዳያችን ስናመራ የኢትዮጵያ የቅርብ ጊዜ ፖለቲካዊ ውስብስብ ፈጣንና ብዙ ያልተጠበቁ ክስተቶችን የታዩበት ነው። በዚህ የፖለቲካ መድረክ ላይ እንደ አቶ ጌታቸው ረዳ ማዕከላዊና አወዛጋቢ ሚና የተጫወቱ ጥቂት ሰዎች ናቸው። የህወሓት የረጅም ጊዜ አመራርና የጦርነቱ ፊት የነበሩት፣ በፕሪቶሪያው የሰላም ስምምነት ቁልፍ ተደራዳሪ የነበሩት፣ በመቀጠልም የትግራይ ክልል ጊዜ አስተዳደር ፕሬዚደንት ሆነው የሰሩት፣ አሁን ደግሞ በፌዴራል መንግስት ውስጥ ከፍተኛ ባለስልጣን የሆኑት አቶ ጌታቸው ረዳ ከግሎባል ፓወር ሺፍት ከተሰኘ ፕሮግራም ጋር አንድ እጅግ ወሳኝ ቃለመጠይቅን አድርገዋል። ይህም ቃለመጠይቃቸው በተለያዩ ማህበራዊ ሚዲያዎች ላይ በስፋት እያነጋገረም ይገኛል። ከቀድሞ የሲኤንኤን እና የሮይተርስ ጋዜጠኛ ጂም ስቴን ማን ጋር ባደረጉት ቃለመጠይቅ በኢትዮጵያና በአፍሪካ ቀንድ ፖለቲካ ላይ ወሳኝ የሆኑ ጉዳዮችን ዳሰዋል። ይህ ቃለመጠይቅ ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ስላለው ስስ የሰላም ሁኔታ፣ በህወሓት ውስጥ ስለተፈጠረው የውስጥ ክፍፍል፣ ስለ ኤርትራ ሚና፣ ስለ ቀይ ባህር መዳረሻ ና ስለ ገድቡ የቀጠናው ተጽዕኖ ግልጽና ቀጥተኛ ግንዛቤን የሚሰጥ ነው። በዚህ ቃለ መጠይቅ አቶ ጌታቸው ረዳ ከዚህ በፊት በግልጽ ተናግረው የማያውቋቸውን ጉዳዮችም አንስተዋል። በትግራይ የነበረውን የጦርነት ውድቀት፣ ከቀድሞ የትግል ጓዶቻቸው ጋር የተፈጠረውን መራር ፍችና ከሁሉም በላይ ደግሞ ቀሪው የህወሓት አመራር ከኤርትራ ጋር እየተፈጠረ ነው ያሉትን አዲስ አደገኛ ግንኙነት በተመለከተ አስደንጋጭ ትንታኔ ሰጥቷል። ይህንንም ቃለመጠይቅ ተከትሎ በርካቶች የራሳቸውን ሀሳብም በስፋት ሰጥተዋል። ቃለመጠይቁ ከ ግል ታሪክ ባለፈ በቀጠናው ወሳኝ ጉዳዮች ላይ ያተኩራል። አቶ ጌታቸው ስለ ታላቁ የህዳሴ ግድብ ሲጠየቁ የግድቡን ስኬት ከኢኮኖሚያዊው ፋይዳ በላይ እንደሆነ አስረድተዋል። የህዳሴ ግድቡ ትልቅ ስኬት በአባይ ላይ ሊገነባ የሚችለውን ትልቁን ግድብ የውጭ የገንዘብ ድጋፍ ሳንጠይቅ በራሳችን መገንባታችን ነው። ይህም ለዓለም አቀፉ ማህበረሰብ ከዚህ በኋላ ከዚህ ያነሱ ፕሮጀክቶችን እንዳንሰራ ልትከለክሉን አትችሉም የሚል ግልጽ መልእክትን ያስተላልፋል። አቶ ጌታቸው እዚህ ላይ ወሳኝ ነጥቦችን አንስተዋል። የመጀመሪያው የኢኮኖሚ ድል ሲሆን፣ ግድቡ ለኢትዮጵያ የኃይል አቅርቦትና ለኢኮኖሚ እድገት ወሳኝ ነው። ሁለተኛው የሳይኮሎጂ ድል ነው። ከሁሉም በላይ ግን ግድቡ የይቻላል መንፈስን ያሳየ፣ የውጭ ጥገኝነትን የሰበረና ለወደፊት ፕሮጀክቶች መንገድ የጠረገ ትልቅ የፖለቲካና የስነ ልቦና ድል ነው። ስለ ግብጽ የታሪክ መብት ጥያቄም ሲናገሩ ይህ መከራከሪያ ከጂኦግራፊ ከጤና ማስተሳሰብና ከፍትህ ጋር የሚጋጭ ነው ሲሉን ገልጸዋል። ነገር ግን የኢትዮጵያ ፍላጎት ግብፃውያንን መጉዳት ሳይሆን ፍትሃዊ የሆነ የውሃ ክፍፍል እንዲኖር ነው ሲሉም ማስረድተዋል። የሚገርመው ሱዳን ከግድቡ ተጠቃሚ እንደምት ምርቱን በተለይ በደለል ቅነሳና በውሃ ቁጥጥር በሚሊዮን ሄክታር መሬት ተጨማሪ ምርት ማምረት እንደምትችልም ገልጸዋል። የጦርነቱ ስህተቶችና የፕሪቶሪያን ውሳኔ በተመለከተ አቅራቢው እዚህ ላይ ነው ቃለ መጠይቁ እጅግ የግላዊና ወሳኝ የሚሆነው ሲሉም፣ አቶ ጌታቸው የህወሀት አመራር ለምን ወደ ፕሪቶሪያው የሰላም ስምምነት ለመሄድ እንደተገደደ በጸጸት ስሜትም ይናገራሉ። አቶ ጌታቸው በቃለ መጠይቁ ላይ የፕሪቶሪያውን ስምምነት የፈረም ነው የፖለቲካ አመራሩ እኔንም ጨምሮ ትልቅ ስህተት ውስጥ ስለገባን ነገሮች ከቁጥጥር ውጪ ስለሆኑ ነው። ስለ ጦርነቱ አካሄድ ብዙ የተሳሳቱ ስሌቶችን ሰርተናል። ይህ ትልቅ የእምነት ክደት ቃል ነው። የጦርነት ሽንፈት የውጊያ ጀግንነት እጦት ሳይሆን የፖለቲካ አመራሩ ስህተት ውጤት መሆኑንም በግልጽ አምነዋል። ከዚህ በላይ የውሳኔው አስገዳጅነትን ለማሳየት አንድ ልብ የሚሰበር ታሪክም ተናግረዋል። ወደ ፕሪቶሪያው ከሜዳቸው በፊት በነበሩት 64 የጦርነት ቀናት ከሞቱት ሰዎች ቁጥር እጥፍ የሚሆኑት ድርድሩ ተጀምሮ ስምምነቱ እስኪፈርም በነበሩት አስር ቀናት ውስጥ ብቻ እንዳለቁም ገልጸዋል። ይህ የሚያሳየው የሰላም ምነቱ አማራጭ ሌለውና የትግራይን ህዝብ ከሙሉ ጥፋት ለመታደግ የተወሰደ የመጨረሻ እርምጃም እንደነበርም ገልጸዋል። የትግል ጓዶችን እስከ መጨረሻው እታገላቸው አለው። ከሰላም ስምምነቱ በኋላ አቶ ጌታቸው ረዳ የትግራይ ጊዜ አስተዳደር ፕሬዚደንት ሆነው ተሾሙ። ነገር ግን ስራቸው አልጋ ባልጋም አልነበረም። ከቀድሞ የትግል ጓዶቻቸው ከቀሪው የህወሀት አመራር ጋር የከረረ የስልጣን ሽኩቻ ውስጥም እንደገቡም ይናገራሉ። አቶ ጌታቸው በቃለ መጠይቁ ላይ የህወሀት አመራር ሁሉንም ነገር የመቆጣጠር የቆየ ባል አለው እነሱ የሚፈልጉ ያደረጉት መመካከር ሳይሆን ማዘዝ ነው። እኔ ፕሬዝዳንት ሆኜ ሳለ ከትንሽ ቀበሌ አስተዳዳሪ ሹመት ጀምሮ ሁሉም ነገር እነሱ ሊወስኑ ይፈልጉ ነበር። ይህ የስልጣን ሽኩቻ ጊዜ አስተዳደሩ ከፌዴራል መንግስትና ካዓለም አቀፉ ማህበረሰብ ጋር የሚያደርገውን ግንኙነት እንዲያውክና እንዲበላሽ እንዳደረጉትም ከሰዋቸዋል። ከዚህ በኋላ ነው ቃለመጠይቁ መጠይቁ እጅግ አስደንጋጭ ወደ ኖር ክፍልም የሚሸጋገረው። አቶ ጌታቸው አሁን ላይ የህወሓት አመራር አዲስና አደገኛ ቁማር መጀመሩን ይናገራሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ደግሞ ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው። ይህንን አልፈልግም። ለዚህ ነው የቀድሞ የትግል ጓዶች እስከመጨረሻው ጥግ ድረስ የምታገላቸው። ምክንያቱም እነሱ ለማድረግ እየሞከሩ ያሉት የፌዴራል መንግስት በትግራይ ውስጥ ሊኖረው የሚችለውን ማንኛውንም ጦርነት ወይም ደግሞ ግጭት ወደ ትግራይ መጋበዝ ነው። ይህ ደግሞ የሚሆነው በትግራይ ህዝብ መስዋዕትነት ነው፣ በእህቶቼ፣ በወንድሞቼ፣ በወላጆቼ መስዋዕትነት ነው በማለትም ገልጸዋል። እናም የአቶ ጌታቸው ረዳ ቃለመጠይቅ በርካታ ቁም ነገሮችን በውስጡ አካቷል። በአንድ በኩል እንደ ህዳሴ ግድብ ያሉ ጉዳዮች ላይ ጠንካራ የአገራዊ አቋም ያሳየ ሲሆን በሌላ በኩል ስለ ጦርነቱ ስህተቶች በግልጽ በመናገርና ኃላፊነትን በመውሰድ ያልተለመደ ግልጸኝነትም ታይቶበታል። ከሁሉ በላይ ከቀድሞ ድርጅታቸው ከህወሓት ጋር ያላቸው ግንኙነት ሙሉ ለሙሉ መበጠሱንና የአምራሩን የወደፊት አቅጣጫ እንደ አደገኛ ስጋት እንደሚመለከቱትም አረጋግጠዋል። ይህኛው የአቶ ጌታቸው ረዳ ቃለመጠይቅ በኢትዮጵያ ፖለቲካ ውስጥ ቋሚ ወዳጅም ጠላትም እንደሌለና የትላ ፕሬዚዳንቱ የትግል አጋር የነገው ባላንጣ ሊሆን እንደሚችል በድጋሚ ያሳየም ክስተት ነው። ወደ ቀጣይ መረጃችን ስናመራ የአዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጪያቸውን እንዲሸፍን መወሰኑም ተዘግቧል። የከተማ ከንቲባ ወይዘሮ አዳነች አበቤ በአዲስ አበባ ከተማ መስተዳደር ስር በሚገኙ ሁሉም ክፍለ ከተሞችና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፈን ማድረጋቸውም ተነግሯል። ለዚሁ ሲባልም የከተማ መስተዳደሩ 275 ሚሊዮን ብር የሚጠጋ ገንዘብ ለባህል አልባሳት ወጪ ማድረጉን የመረጃ ምንጫችን ገልጿል። በተያያዘ ዜና በአዲስ አበባ ከተማ የሚከበረውን የኢሬቻ ባል የሚያስተባብር ኮሚቴ በልደታ ክፍለ ከተማ ስር የተቋቋመ ሲሆን በከተማዋ ለሚከበረው የኢሬቻ ባል የሚያስፈልገውን አጠቃላይ ወጪ ከከተማዋ ባለ ሀብቶች በመሰብሰብ ለመሸፈን እንቅስቃሴ መጀመሩም በተለያዩ ሚዲያዎች ላይ ተዘግቧል። የወይዘሮ አዳነች አበቤ አስተዳደር በበኩሉም በባህሉ ለሚገኙ የመንግስት ሰራተኞች የባል አልባሳት ወጪ በአዲስ አበባ ከተማ መስተዳደር እንዲሸፈን ማድረጉም ተገልጿል። ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበረው እንቅስቃሴ የጀመረ ሲሆን ይህንኑ የመንግስት እቅድ በሬቻ አባል ላይ ለማንጸባረቅ በኮሚቴው ደረጃ እንቅስቃሴ በመደረግ ላይ እንደሚገኝም ተዘግቧል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ ምልጠን ቆይታ